የነካኩትና ይሉታል ወንበዴ፣ ካልነኩት አይነካም ቦምብና ጎራዴ። ያለ ሀገሬ ሰው ቤተሰቦች እንግዲህ ሰሞኑን በሀይሚ በቡራ ላይ ትልቅ ዘመቻ ጦርነት እንደተከፈተባቸው ቲክቶክ ላይ ታውቃላችሁ። ሀብቴና ቡራ ሰድበውናል በሚል ስድቡ ምንድነው ጽሑፉ ምንድነው የሚለውን ነገር አነብላችኋለሁ። በመጀመሪያ ግን እንግዲህ ጨረቃዎቹ ሰሞኑን ማለት ነው ነገር ነገር ቡሯቸኋል አግቧግቦ እያላቸው ነው። እስኪ ከስቶሪያቸው ላይ ያገኘሁትን በመጀመሪያ ላንብብላችሁ። ቡራምን ብሏል መሰላችሁ የዘንድሮ ሰው በጭንቅላቱ ሳይሆን በሆዱ ማሰብ ጀምሯል መሰለ ሰግጠው ቀሩ ብሏል አይምዬም ደግሞ በጣም ነው እንዲህ የምትቃጠሉት እራሳችሁን ብታዩ እኮ ስለ ፀሎት እንጂ ክፉ አታስቡም ነበር በማለት የሚስቅ ኢሞጅ አስቀምጣለች ቡራም እንደዛው ተመሳሳይ የሚስቅ ኢሞጅ አስቀምጧል ሰሞኑን እንግዲህ ቡራም በውስጥ እነዚህ ልጆች እያወራቸው ጽሁፍ እየጻፈላቸው ሀብቴም ተመሳሳይ ጥፋቱ ማጋ ነው የሚለውም በደንብ የምነግራችሁ ይሆናል ጽሁፉን የሁለቱንም ስራ ማለት ነው እና ምን አድርገው ነው የሚለውን ነገር በመጀመሪያ ስናይ፣ ኦዲዬንስ ናቸው እንደምናውቀው ሁላችንም እንግዲህ ወደናቸው አድንቀናቸው ነው ሰብስክራይብ አድርገን የምንከተላቸው። ከናብሮች ከነሩታ፣ እንደዚሁም ደግሞ ቡራሃይሚ ብቻ የተለያዩ ሰዎች። ሁሉንም ሰብስክራይብ ስናደርጋቸው ወደናቸው ነው፣ እየተከተልናቸው ቪዲዮዋቸውን እያየን ያለ ነው። አሁን ደግሞ የሆነ ችግር በተፈጠረ ቁጥር እነዚህን ሰዎች አመቶ መሳደብ ከፍ ዝቅ ማድረጉን አግባብ ነው ብዬ አላስብም። ለምን? እነዚህ ሰዎች እኮ ተከተሉኝ፣ ሰብስክራይብ አድርጉኝ፣ አሳድጉኝ፣ አድናቂ ሁኑልኝ፣ ተቆርቆሩልኝ፣ ስደቡልኝ፣ እኔን የሚነካን ሰው ጠበቃ ሆናችሁ ተከላከሉልኝ ብለው መቼም አልቀጠሩ። እንደምታውቁት በገዛ ፈቃዳችን ይሄ ሁሉ እያደረግን ያለኑ ገባችሁ አይደለም? በመጀመሪያ እንግዲህ ያው ቡራ መጥቶ የተናገረው ምንድን ነው ቤተሰቦቼ እንደምታውቁት፣ ሰሞኑን የቡራ ፋሚሊዎች እየተዘቀዘቁ ነው። በተለይ ደግሞ እናቱ ሀብቴ ቡራ የቡራ እናት እየተዘቀዘቀች ነው። ማንም ሰው እኔ እናቴ ናው አደለም ሊዘቀዝቅብ ቀርቶ አደለም መሳደብ ቀርቶ ቀና ብለው ቢያዋትኝ እኔ ዝም ብዬ አልቀመጥም። እውነቴን ነው የምነግራችሁ። በዚህ ዓለም ላይ ሶስት ነገር አንድ ቤተሰብ ወላጅ እናትና አባት፣ ሁለት ሃይማኖትና እና ይቅርታ በደረጃ እያስቀመጡት አደለም። የመጀመሪያ የሚወስደው ሃይማኖት ነው። ከዛ አገር ወላጅ እያለ ይቀጥላል። እነዚህ ሶስት ነገሮች የአይናችሁ ብሌን ናት እና አሁን ቡራ እንደዚህ ለምን አለ ብላችሁ እዚህ ጋር መታችሁ ደግሞ ሌላ አጀንዳ መክፈት እኔ አግባብ ነው ብዬ አላስብም። ኦፍኮርስ ሀብቴ ከተናገረው ላይ እኔ በጣም የተቀየሙን ነገር አለ። እሱም ደግሞ ከጻፈው ላይ በዛው በሰው ሀገር ያስቀረሽ የእናት ክብር አልገባሽም ለእናትሽ ሬሳ ሽምጣ ያለው ጽሁፍ እኔ ይቃወመዋሉ። ሀብቴ እንደዚህ ብለ መጻፍ አልነበረብም። ስጽፍ መጀመሪያ ማስተዋል መቻል አለብህ። እናንተ ታዋቂዎች ናችሁ። ልክ አርቲስቶቻችን እንደሚጠነቀቁት ሁሉ፣ እናንተ ምንም እንኳን ብትበሳጩ፣ ምንም እንኳን ብትናደዱ ለምጽፉት ጽሁፍ መጠንቀቅ አለባችሁ። በቃ ታዋቂ ናችሁ፣ በሰው ዘንድ በጣም ክብር ያላችሁ ማለት። የሆነ ሰው ሲታወቅ እኮ ታከብሩታላችሁ። የሆነ ስታ ሲገኝበትም ደግሞ ይዛኑ ያህል አቃለሁ እናቱ ተዘቅዝቃበት በጣም ከበሳይቶ ነው። ምንም ነገር ከማድረግ ወደ ኋላ አልልም እያለ ነበረ። ኦፍኮርስ ማንም ሰው እና ስትዘቀዘቅ ዝም አይልም። ግን በሰው ሀገር ያስቀረሽ ሬሳሽ ለእናትሽ ይምጣ ያልከውን ነገር እኔ በቃ በጭራሽ እንትናል አልቀበለውም። የፈለግከውን ነገር መቆጣት፣ እሷን ማለት ትችላለህ። እዚህ ጋር ስለ እናቴ ተቆርቆሮ ነው አደለ ይሄን ነገር ስትል የነበረው። ስለዚህ ይሄን ጽሁፍ ብታስተካክለውና በተገቢ ሁኔታ ብትመጣ መልካም ነበር። እሱም ደግሞ ሀብቴ ወቶ ይቅርታ ጠይቋል። ቤተሰቦች ይቅርታ ጠይቋል። እናቴን አትንኩብኝ፣ አትዘቅዝቁብኝ ብሏል። እውነቱን እኮ ነው እንዴ እናንተ? ቆይ ምን ቤት ናቸው? የእሱን እናት እዚህ ጋ ምታችሁ ምዘቀዝቁትኝ? ማንም ሰው እኮ እናቱ ስትነካበት አይደለም እናቱ፣ እኔ የማውቀው ሰው እንድዘቀዘቅብኝ አልፈልግም። ምን ባጠፋ ምን ባረገ። እዚህ ጋ መታ ምን አድርጋችኋለሁ? ምን ለምንድን ነው እሷ የምዘቀዝቁት? እዚህ ጋር ቤተሰቦች በጣም ነው የተበሳጨቱት፣ ብሩኬ ደግሞ ከጻፈው ማለት ነው። ለምን እንደዚህ ያለ ብላችሁ ዛሬም እናቱን እየወሰዳችሁ እየዘቀዘቃችሁ ነው። እኔ ያነበኩትኝ ብሩኬ የጻፈው ማለት ነው። ምንም አይነት ስህተት አልተናገረም፣ ብቻ መጨረሻ ላይ ፋራ ነው ያለው። ፋራ ያለው ደግሞ ልክ ነው ለምን ልክ ነው እንዳልሁ፣ ገባችኋል? እነሱ ኢትዮጵያ ቁጭ ብለው እኮ ዩቱብ የሚሰሩ ሰዎች ማለት ነው ለራሳቸው ቢዝነስ ኮን እየሰሩ አሉት። ገባችሁ አይደለም? እናንተ እዚህ ጋር 24 ሰዓት ሙሉ የእረፍታችሁን ሰዓት አብቃቅታችሁ ቲክቶክ ላይ ቁጭ ብላችሁ ስልክ ስላላችሁ ብቻ፣ ኢንተርኔት ስላላችሁ ብቻ ቁጭ ብላችሁ ሰውን ከዛ ከዚህ ማለት ምን አግባብ ነው ብላችሁ ታስባላችሁ? ይሄ ነገር የመጣው ቤተሰቦች የሩታ እናት ለምን ተዘቀዘቀች? የሩታን እናት ይመስለኛል አላቅም። የሆነ ሰው ዘቅዝቋታል። የከነ ቡራ ደጋፊዎች። እነዚህ ሰዎች ደግሞ መተው የዘቀዘቁት የቡራን እናት ነው። ሩታም እዛ በህይወቷ ህይወቷን እየኖረች ነው። አብሪሽ ማን ነው? ሶሪ ብሩኪም ደግሞ ህይወቱን እየኖረ ነው በራሱ ህይወት ላይ እና ታዲያ እናንተ ምን ቤት ናችሁ? በሰውናት የምትጣሉት የሰውናት የምዘቀዝቁት እግዚአብሔርን ነው። በጣም የተበሳጩት በዚህ ሰዓት ሙስሊምም ጾም፣ ክርስቲያን ጾም አለው። እናንተ ዘንብላችሁ ጾማችሁን ብጾሙ፣ ብጸልዩ ለራሳችሁ ካላችሁ ኩሽና ለመውጣት ብትሞክሩ። እነሱ ኮ ጽድት ባለ ጽድት ባለ ህይወት እየኖሩ ነው። ገባችሁ አደለ? እና ለምንድን ነው እናንተ ተረብሻችሁ፣ ሌላም ሰው የምረብሹት? ስለዚህ ቡራ የጻፈው ምንድን ነው? እህቴ ለምንድን ነው እናቴን ሲዘቅቅ አይችሻሉ? ለምን ዘቀዘቅሽ ብሎ ጥያቄ ነጠይቀ። ከዛ የሰው ልጅ እኮ ማሰብ ይችላል ማሰብ የማይችለው እንስሳ ብቻ ነው። ስለዚህ እንደዚህ አታድርጉ። የማንም እናት መዘዘቅ የለባትም። አንቺ እንዲደረግብሽ የማትፈልጊውን ነገር እኔ ላይ አታድር እኔ እናት ላይ አታድርጊ። መዘዘቅ ከፈለግሽን የኔ ፎቶ ወስደሽ መዘዘቅ ትችያለሽ። እኔ መርጬ እልክልሻለሁ ነው ያላትኝ። እና መጨረሻ ላይ ምን ብሏል ፋራ ፋራ ያለው ደግሞ እኔ ቅርታ አድርጉልኝና አልቃወምም። እኔ በጣም ነው የምታዛዝኑ ቲክቶክ ላይ ቁጭ ብላችሁ የምትባሉ የምትናጩ፣ በጣም ነው የምታዛዝኑኝ። የምሬን ነው የምላችሁኝ። ማለት ስራ የለባችሁም እንዴ? ማለት አሁን ለምሳሌ እኛ ዩቱብ ላይ እንደዚህ መተን እውነት እውነቱን ከተነጋገርም ማለት ነው ቪዲዮ እንሰራለና፣ እናንተ ቲክቶክ ላይ ቁጭ ብላችሁ የምትሰሩትን ቪዲዮ አድነቃ ናቸው የሚሆን አስተያየት የሚሆን እዚህ ጋር መተን እንሰራለን አይደለም። ይሄ ዩቱብ ማለት ነው፣ እውነቴን ነው የምላችሁ። ይሄ ዩቱብ ቢያንስ እነሱ በቪዲዮ ያዩናል ያውቁናል። ብዙ ሰዎች እኮ አትታወቁም፣ በቪዲዮ እንኳን ፎቶአችሁን እንኳን አያውቋችሁም። እና ታዲያ ለማያውቋችሁ ሰዎች ማለት እናንተ ማንነታችሁ ራሱ አያውቁም። የሆነ ነገር ስለነሱ ፎቶም ሆነ ስማቸውን ስትጠቀሙ ብቻ ምን ተፈጠረ ብለው መተው ሊያዩ ይችላሉ። ገባችሁ አይደለ? ያን ነገር ብቻ ነው የሚያውቁት እንጂ ከዛ ውጭ እናንተ ምንድን ነው እንደዚህ የሚያረጋችሁ? የሰውናት ማለት ምን ባደረገች ነው እንደዚህ የምንዘቀዝቋል? ሲቀጥል ለቡራና ለሀብትሽ እንደዚሁም ለተመሳሳይ ለና ሀይሚ ስቶሪ ላይ ምናምን የሚያደርጉት ነገር አለ። ጥቅሶች ሰሞኑን በጣም እያደረጉ ነው። ለእናንተ ደግሞ አንድ ነገር ማለት እፈልጋለሁ። በመጀመሪያ ደረጃ እንደዚህ የምታረጉ ከሆነ እንደዚህ የምትመላለሱ ከሆነ እናንተ እንዲያውም እንዴ ነው እነሱ ልህ እንዲዛቸው የምትፖስቷቸው ጥቅሶች እነሱ ልህ ውስጥ እንዲጋቡ ነው። ከእነሱ ተሽላችሁ መገኘት አለባችሁ። እነሱ እና ሲዘቀዝቁ መታችሁ እንደዚህ አታደርጉ ብላችሁ በጸባይ አናግሯቸው። ከቻላችሁ አቃለ ሆት ሆናችሁ ይሄ ነገር የተናገራችሁ በተለይ ደግሞ ሀብቴ በጸባይ አናግሯቸው ነገሩን እንዲያስተካክሉ። ካላስተካከሉ ግን እና እናንተም ጥቅስ በማድረግ ከእነሱ ጋር በመመላለስ በመሰዳደብ ምንም የሚመጣ ለውጥ የለም። እንዲያውም እናንተ ክብራችሁ ነው የሚቀንሰው፣ ማለት ነው የሆነ ሰው በደንብ ማለት ሰው እንዲያከብረው ከፈለገ ከዛ ሰው መራቅ አለበት። መራቅ አለበት ስላችሁ እየመጣ ከዛ ሰው ጋር መመላለስ የለበትም። ቡራን በውስጥ እየጻፈ ከምትመላለስ ከእነሱ ጋር ዝም በላቸው፣ በቃ ይውጣላቸው። ቲቶክ ላይ ካልመጣ እናተ ተዘቅቃ ታይም አይደለ? እሱ ደግሞ እነሱ ደግሞ እናቱን እየወሰዱ የምዘቀዘቁት ለምንድን ነው? በቃ ማለት ሰው እኮ አንዳንድ ጊዜ ቤተሰቦቻቸው ሶሻል ሚዲያ ላይ አታውጡ እንደገና ደግሞ እንዴት ነው ሴንሲቲቭ የሆነ ነገር በውስጣቸው ያለው ነገር አውታቸው አትናገሩ ማለት ደካማ ጎናችሁን አትናገሩ የምንለው ወደን እንዳይመስላችሁ። ቤተሰብ አታምጡ ሶሻል ሚዲያ ላይ ብለን የምንናገረው ወደን እንዳይመስላችሁ። አሁን የቡራ ደካማ ጎን ማናት? እናቱ ናት። እዚ ጋ ሀይሜን ቢዘቀዝቋት፣ እሱን ቢዘቀዝቁ፣ ሀብቴን ቢዘቀዝቁ አይመጣም። እርግጠኛ ሆኜ የምነግራችሁ አይመጣም፣ አይናገራቸውም ምክንያቱም ምንም ችግር የለም ሰው ተዘቀዘቀ ፎቶን የተዘቀዘቀው እንጂ እነሱ አልተዘቀዘቁም። እና ግን እናቱ ስተዘቀዘቅ አይችልም፣ ይመጣል። የማንም እናት መዘቅዘቅ የለባትም። የሚሩታስ እናት ምን አደረገቻችሁ? ለምን ነው መዘቀዝቋት እንዴ? ቆይ እናንተ እንዴት ነው የምታስቡት? እኔ ቁክር አጋባይ ስትሳደቡ ደግሞ ያዙ ልቀቁ ትላላችሁ። መጀመሪያ ራሳችሁን ወቁ። እንዲኑና ደግፉኝ ከኔ ጋር ሁኑ ብለዋችኋል እንዲነሱ። ኧረ እናንተስ የከፋ ነው።